በስማ ወወሉ መንፈስ ቅዱስ አህዱ አምላክ መሰላሳው ለመጋቢት በዛቲ እለት አንድ አምላክ በሚሆን በአቦ ወልድ በመንፈስ ቅዱስ ስም መጋቢት ሰላሳ በዘች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መላክ ለገብርኤል ወልደ እግዚአብሔር እንስሳው የመሆኑ ዜና ለምትወለው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉ ከብር ይገባል። ስለዚህ በዝሽ በከበረች ታላቅ ጸጋ በዚህ መላክ እጅ እግዚአብሔር ይቅል ብሎናልና ፈጽሞልና ከብረው ከብሮ ይገባና ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኩ መመለስ ሲጸልይ ለዳንኤል የነገረው ሱባኤዎችን የሚወስንለትና በሱባኤዎቹም መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታል፣ ለኢየሩሳሌም መዳኛዋ ይሁናታል ያለው መልአክ ነው። ከዚያ በኋላም ለእስራኤል ልጆች የሚደረጉ መስዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድህነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና። ስለዚህ ሁል ጊዜ በዓሉን መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ አድነን ዘንድ ስለ እኛ እንዲማልድ በበጎ ሥራ ሁሉ እንዲራዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለገብርኤል ዘተፈነወ እምልዑል እንዘ ዜና ወልዱ ይጸውር በማርያም ድንግል ስለዝንቱ ዜናዊ መልአከ ኃይል በዛቲ ዕለት ከመ ይትገበር በዓል መምህራን አዘዙ ወሰሩ በቃል። በዚችም ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳን ነው። እናቱም መካን ነበረች። እግዚአብሔርን መልአክ ወደ እርሷ መጥቶ ከእርሷ ልጅ መወረዱን ነገራት። የወይን ጠጅ የማጠጅ ከመጠጣት ለመስዋይት የማይወርፉ ሲሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማሕፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይደርስበትም። እርሱ እስራኤልን ከኤሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክም ያላትን ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውንም ሰማው። የእግዚአብሔርን መልአክ ተገልጦለት ለሚስት ያዘዝኳትን እንድትጠነቀቅ ዘዛት አለው። ከዚህ በኋላም ጸንሳ ይህን ጻዲቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርን መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ የተነሳ የእግዚአብሔርን መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሉት አንስቶ ጣለው፣ በእጁም ውስጥ እንደ ኢምንት ሆኖ ገደለው። ሁለተኛም ስለሚስቱ በተቆጣ ጊዜ ሶምሶን ሂዶ በሩጫ ሶስት መቶ ቀበሮችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸው መካከል አንዳንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሎ ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን ነዶንም የዘይቱንና የወይኑን ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭን ጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶን በዋሻ ውስጥ ተቀመጠ። ስለዚህም ኢሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ። ከይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ? አሏቸው። ኢሎፍላውያንም ሶምሶንና ስረው ዘንድ እንዳደረገብንም እናደርግበት ዘንድ መጣን አሉ። ከይሁዳም ሶስት ሺህ ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ኢሎፍላውያን እንዲገዙን አታውቁምን? በእኛ ለምን እንዲያደረግ ካሉት ሶምሶንም በእናንተ እንዳደረግኩባችሁ እኔም በእነሳቸው እንደዚያው አደረጉባቸው አላቸው። አስረን ሌሎ ፍላውያን ልንሰጥ መጣን አልሶም ሶንም እናንተ እንዳትገድሉኝ ማሉልኝ፣ ለነሱ አሳልፋችሁ ሰጡኝ። እናንተ ግን እኔን በጠብ አትገናኙ ያላቸው እነሱ ማሉለት። በሁለት አዲስ ገመዶች አስረው ከዚያችሁ አሻወጡት፣ አሳልፈውም ሰጡት። ሌሎ ፍላውያንም ደነፉ፣ ሊቀበሉትም ሮጡ። የእግዚአብሔርም መንፈስ ረድኤት አደረበት፣ በክንዱ ያሉ ገመዶች ገለባ እሳት በበላው ጊዜ እንዲያርርርኩም ርርኩም ትራሉ እስራቱም ከክንዱ ተፈታለት። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት። በዚያችም ሺህ ሰዎችን ገደለባት። ከዚህም በኋላ ውሃን እጅግ ተጠማ። ወደ እግዚአብሔርም ጮይን ታላቅ ድነት በእኔ በባሪያ እጅ አድርገ አሁን ግን በውሃ ጥም እሞታለሁ። በእነዚህም በቁላፋን እጅ ወድቃለሁ አለ። እግዚአብሔርም ከዚያች የአህያ መንጋጋ ውሃን አፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤልንም ሃያ ዓመት አስተዳደራቸው። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያ ሚስት አግብቶ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አደርን፣ ጠዋት እንግደለው አሉ። ሶምሶንም እስከ እኩለ ሌሊቱ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደጃፍ ሁለቱን የመቃን መድረኮች ያዘ፣ ከሰዎች ሁሉ ጋር በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ ወጥቶ በዚያ ጣራቸው። ከዚህ በኋላ በሶራ ወንዝ አጠገብ የምትኖር ሴትን ወደደ፣ ስሟም ደሊላ ነው። እርሷንም አግብቶ በዚያ ተቀመጠ። የኢሎፍሊ ሹማምንትም ወደ እርሷ ወጥተው አታሊልን ኃይሉ በምን እንደሆነ በምንም እንድንችለውና እናደክመው ዘንድ በምንም እንድናስረው እወቅኛ፣ ሺ ሰዎች ሺ ብር እንሰጥሻለን አሏት። ደሊላም ሶምሶንን ኃይል ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩ ትደክማለች አለችው። ሶምሶንም ሶስት ጊዜ ሸነገላት። ደሊላም እወድሻለው፣ ልቤም ከአንቺ ጋር ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ ሶስተኛ ነው። ኃይለ ጽኑ መሆኑ በምን እንደሆነ አልነገርከኝም ከኝም አለችው። ከዚህ በኋላ መላሌቱን በነገር ባደከመችው ጊዜ ልሙት ብሎ እስቲ በሳጭ ድረስ ዘበዘበችው በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስእለት ልጅ ነኝና ከእናቴ ማጸን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከተላጨው ኃይሌ ተለይቶኝ ደክማለሁ፣ ከሰውም እንዳንዱ ሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። ሰባቱንም የራሱን ብርጉሮች ቆርጣ ጠጉሩን ላጨች። እርሱ የሚደክም ጀመር፣ ኃይልም ተነሳ ነው። ኢሎፍላውያንም ይዘው ሁለት አይኖቹን አውጧቸው ወደ ጋዛን አወርደው በግረበረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚህ በኋላ የኢሎፍሊ አለቆች ለጣዖቶቻቸው መስዋዕት ሊሰዉ ተሰበሰቡ። ህዝቡን ባዩት ጊዜ ጣዖታቸውን አመሰገኑት። አገራችን ያጠፋት ሬሳዎቻችን ያበዛ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተው አምጥተውም ተዘባበቱበት። በሁለት ምሰሶች መካከልም አቆሙት። ሶምሶንም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶችንም አስጨብጠኝ ወደ ነሳቸው አስጠጋኝ አለው። ያም የሚመራው ብላቴና እንዳለው አደረገለት። በዚያ ቤት ወንዶችም ሴቶችም መልተው ነበር። የሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ። ሶምሶን ሲጫወት ያዩት ዘንድ የተሰበሰቡ ወንዶችም ሴቶችም ሶስት ሺህ ሆኑ ነበር። ሶምሶንም ወደ እግዚአብሔር ጮኸ። አቤቱ አቤቱ አስበኝ አንዲት ነገርንም ማድመጠኝ። እንግዲህ ስለ ሁለቱ አይኖች ፈንታ ከኤሎፍላውያን አንዲት በቀር ልመልስ አለ። ሶምሶንም ያን ቤት በላያቸው የተደገፈባቸው በመካከል ያሉ እነዚያን ሁለት ምሰሶች ያዛቸው፣ አንዲቱን በቀኙ አንዲቱንም በግራው ይዞ ገፋቸው። ሶምሶንም ሰውነቴ ከኤሎፍሊ ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው። ያን ቤት በውስጡ ባሉ በሕዝቡ ላይና በኤሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲሆኑ ሶምሶን በሕይወቱ ሳለ የገደላቸው ሲሞት የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ፣ ወስደውም በአባቱ በማኑ የመቃብር ቀበሩት። የፈጣሪው ቸርነት ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለሶምሶን ናዝራዊ ዘተሰሜ የተቀርጸ ስእርቶ ወይ ተላጸ መፍቅደ ስጋው ረከበ በጊዜ አለ ማፋንበሳ ጸቃዋ መዓር ሲሳየ ወምን ሰከ አርግ ካይ በዘይ ሰቲ ማየ በዝችም ቀን ደግሞ ያዕቆብ ግሙድ የስጋው ፍልሰት የሆነበት ነው። እነሆ ገሉን ግን ህዳር ሀያ ሰባት ቀን ጽፈናል። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለፍልሰተ ስጋ ከእምድረ ተመት ረርሳ እምቤረ ፋርስ አገረብ እንሳ ያዕቆብ ግሙድ ለሀበክሌ ሰላሳ!

እግዚአብሔር ረዳት መጋቢት ወር የሚነበበው ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን አሜን። በአምላኬን በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ስለምን ገናም በጸሎት ስናገር አስቀድሜ በራያቸው የነበረው ሰው ገብርኤል ናው እየበረረ መጣ። በማታ መሥዋዕት ጊዜ ዳሰሰኝ አስተማረኝ። የአባቶቻችን በረከታቸው ልማትነሳ ረድኤታቸው